ሰላም አለይኩም ወረህመቱላህ ወበረካቱ። ውዴቶቼ ወንድሞቼ፣ እንዴት ናችሁ? ሰላም ናችሁ? የእኔ አልሀምዱሊላ ሰላም ነኝ። እንዴት ናችሁ? ዜና ናችሁ ወይ? ዛሬ ታውንኮልዥን የመጣው ዲምጤ ብቻ እንዲሰማው ብዙ ጊዜ አይሰማም፣ አይሰማም ነው የምትሉኝ። እኔ ግን የማወራው ወሬ እዛ ሂዶ ለሰዎቹ ይሰማል። ለምን ስልኩ ላይ እንደት የማይሰማ አላውቅም። አሁን ለሲስተርና እኔ መዲያ ሁለትን ሰዓት ነው ሳደውልልኝ ውልልኝ አተኛም። ሁሌም ደግሞ የምደውልልኝ በቪዲዮ ነው። እኔ ያመኛል። ከዛን ሲያመኝ በቪዲዮ አይታኝ ምናምን ነው የምተኛ። ከዛውም ፕራንክ ምን እንዲያዘጋጀለት ታውቃላችሁ። አላህ ይቅር ይበለኝ ብቻ። እንዲያደነግጥብኝ ይሄንን ሲነካም ሙሽኪላ ነው። ካፋን ለብሽኔ በዚህ በጥብጫዋለሁ። አነሰረኝ ንምላት ከዛ ምን እንደምትል እናያለን። መደወያችን ሰዓት ስለደረሰ ከዛ ትደውላለች ማለት ነው። ከዛ አብረናት ምን እንደምትል እና እናያለን ውድ የአገሬ ልጆች ላይክ አድርጉኝ፣ ሰብስክራይብ አድርጉኝ። ሌላስ ኮሜንት ጻፉልኝ፣ አስተያየት አይዲያስ፣ ነገሩን ብያቸው አነገራችሁ ደግሞ በቀጣ ያለኝ እንዲህ እሱን አፍጨረጭረው በብዛት እና ፍራንክ አይሳካልሽም እኛ ፍራንክ አታረግም ብለዋል ባሉ መሰረት እኔ ደግሞ እንግዲህ ተዘጋጅቻለሁ። ጠብቁኝ እላችኋለሁ። አልደወለችም፣ ስራ አልጨረሰችም ይሆን አላውቅም።

አብረን እንከታተላለን። እሷ እስከምደውልልኝ ድረስ እናወራለን። እስኪ ስልክ ሳይለንት ነው ወላ አይደለም? ሳይለንት አይደለም ክፍት ነው ይውካችኋል። ሳይለንት አይደለም። እና እና ያለን እሷ ስደውል ምን እንደ የምትል እላችኋለሁ። እናፍ ጨርጭራት አለን። ሳይለንቱን ከፍቼዋለሁ፣ ክፍት ነው ይሄ ስልኬ፣ እኮ ሰባራ ነው ይለኝ ይሆን ቪዲዮ አላውቅም። ይሄ ነው ኢልሞ ሁሉ ነገር ያለው፣ ያኛው ምንም ነገር የለውም። ስለተበል ፎቶ አወጣሁ እንደበሰታት ምንም ነገር እንትን አይልም ማለት ነው። ስለዚህ አብረናት አለን። ስትደውል ግን ይሄንን የምጠጣው ማለት ነው።

እሷ አይደለችም። ሌላ ሰው ነው የሚደውሉ። እሷ ስትሆን ማነሳለ። ዛሬ አትደውሉ፣ ታራት ያዙ። እሷ ስትሆንም የምንደውለው እሷ ስትሆን እሷ ስትሆን እሷ ስትሆን ምንም የምንደውለው ምናነሳው ምናነሳው። አንተ ደግሞ ተረጋጋሽ አረ ደውዪ፣ ምን ነው ዛሬ በሰላምሽ ነው? ሌላ ጊዜ እስካሁን ልተኛ ነው እላት ነበር። ተንኮል ታስቦልሽ አንቺም ውስጥሽ ነገርሽ እንደማትደውይበት ምክንያት ልሄሽ ልሄሽ ልደውልላት አሞኛል እባክሽ ተይኝ እላት

አለን። አልሐምዱሊላህ። ምን ነው ሴትዮዋ አላልሽም? እማማው ሆንኩብሽ እንዴ? ዛሬ እንደ ምን ሁነሽ ነው? ከማሜ ለበሽ፣ በሰላም ነው? ከማሜ ለበስኩት፣ በሰላም ነው። ምነው ሰላም አይደለሽም? ኧረ እኔ ሰላም ነኝ። እና ከማሙ ዛሬ እንዴት ተገኘ ብዬሽ ነኝ ካማሙ ቅድም ሴት የሆነ ቦታ ኑር ብላኝ አልሄድም አልኳት እና ቀረ አያ ቅድም ጀምሮ ነው እንደ የሚለበሰ ገና ደወልሻ ሴትዮ ሄደች አልሄደች ጥላኝ ብዬ አይናይን ሳ እንግዲ ወልሻዛ ሴትዮ አሁን ሄደች በአሁኑ ሰአት በአሁኑ ሰአት ወደ ውጭ አዎ አይመስለኛል ትንሽ ራሴ ህመም አድርጎኝ ሀኪም ቤልሰድሻ አለችኝ አልፈልግም አልኳት። እሺ ከዛስ? አልፈልግም አልኳት። እንደው ደውልሽልኝ አሞኛል ያልሽኝ ምናምን አልተሻለሽም? እ እሱማ አሞኝ ነበር። ከዛ በማታው ለምን በጊዜ አልወሰድሽኝም አልኳት። ከዛ ተመግባቴ አንቺ ደወልሽ ታዲያ ለምን ምን አስፈለገ ማውለቁ እንዴ? ማታ እኮ ነው። አሁን ወደ ውጭ ምን ይሰራልሻል? ታርፍነች። እና ልቀመጥ ትንሽ ብዬ ነው። ከዛ ወልቀዋለሁ እንዳውራሽ ነው እ አወልቀዋለሁ አስኪ ያለ አንቺዬ አንዴ። ዛሬ ደግሞ ይነስረኛል። ለምን እንዲሁ አላውቅም። የሱ ሰበብ ይሆን አላውቅም ሙቀቱም መሰለኝ አልተቻለም እኮ በአሁኑ ሰዓት ሙቀቱ አይደል፣ አይደል ጥጫጫለሽ እንደ ብዙ ጊዜ እኔ ያው አንዴ አንዴ ቆይ ሙከይፍ ላጠፋ። ሙከይፏ ችግረኛ

አይ ማዲ አልፈለኩም። አሁን የጀመረኝ ይሄ ነገር ሴትዮሽን ሴትዮሽ ተሰሪፎ ችግር የለም አንቺ ባትመጭም ቁጥሮ ምን ሎኬሽን አላቀውም አጥተም ያኔ ምን ይሰራልሻል? በማታው አሁን አርፈሽ ተኝ። ይለቀኛል። እኔ እኮ የለመድኩት ነው። ታዲያ ላንቺ ወያን ነግርሽ ይሆናል እኔ ያመመኝን ሁሉ ነግርሻለሁ። እንዲያው እንደ አጋጣሚ ደውለሽ እንጂ ሎኬሽኑ እልክልሻለሁ በኋላ ነገ ጧት ትመጫለሽ። እሺ ነገ ጧት እንደዚህ እንደዚህ። ሙቀቱ እኮ ነው አንዳንዴ ውጭ ስለምወጣ ተሀዋላው ሎኬሽን ተቀብኝ እመጣለሁ። ያቀወ ሎኬሽን ሽ በማታው ለምንድን ነው የምትመጪ? እና እንደዚህ ሆነሽ ነው እንዴ ስመ ዝም እሺ ያላ እየሰማሁሽ። ደውዬ ደውላታለሁ አልኩሽ፣ አንቺ ስትዘጊው ደውልላታለሁ። እንደዚህ ከሆነሽ ነው እንደው ዝም ብለሽ ቁጭ የምትይው። ስትሞች ነው የምጠብቀው? ለምን እሞታለሁ እናቴ ትጠብቀኛለች። እና እንደ እሷ ሆነሽ ነው እንደ ፀጥ የምትይው? ወ እንት ምንም አልሆንም ለምጄዋለሁ። የሆነው በመ በአመት ሙቀት ሰዓት ላይ ሲያመኝ እና ምን ሲለኝ እንዲን ነው እኔታ፣ አላ እንደ አሁን ተቀብዬ መጣለሁ ሎኬሽኑን ማለት ነው። አሁን ዝዩ ማጥልኩ አውሪኝ አልኩሽ። ኋላው ጋር እንትን ማለት ምን አስፈለግ መደወል። አሁን በማታው ሎኬሽን እንዲልክልና የሴትዮሽ ወይ የሴትዮሽን ቁጥር ስጭ ወይ ይዛሽ እንዲከድ ያደርጋለሁ ወይ ሎኬሽን ላ በቃ ይዛ እንታይ ያለ ይርኩ ያለ ደሞ እነግርሻለሁት፣ በእኔ ስልክ አገናኝሻለሁ። ተስዋጋ ተጥራላኪ ነው። የሴትዬ ቁጥር ምን ያደርግልሻል አሁን? ልጅ ልጅ ልደውልላት ነው። አረ እቺ ያማጣ አሞኝ ነው ማ። አረ እኔ እኮ ልደውልላት ነው ያልኩሽ። በቃ ተይው አልኩሽ። እኔ ምንም አልሆንም። እንሻላ የዓረብ ድንጋይ አለሁኝ አላ እንዲ ልለ ነው። አትደውልለት ለእሱ እና አታስቢ። ካማሙን አውልቄ አወራሻለሁ እና መሽ አሁን አውልቄ፣ እሺ አውልቄ አወራሻለሁ። ይኸው የለም እኮ አሁን የለም፣ ይኸው

ልክ ደም እኮ ነው የሚወስደው። ዘጋችሁ። አንተ ደግሞ ማስታወቂያ አታስገባብኝ። አራንሺ ለምን ዘጋሽ? አሁን እመጣለሁ ብሎኛል ደውዬለት ነው መሆናሽን ልጅትኳ እያለቀሰ ነው ምንም አልሆንኩም። ሲያምሽ ለምን አትናገርም? ለምን አትናገርም ትለኛለች። ከዛ ሳመም ይላታሉ፣ ታለቅሳለች። አሁን ኋላ ይመጣል። እሺ እመጣለሁ፣ እንዲያተኝ ስልክ እንድትመልሺልኝ እንዲሆንሻለሁ። እዛ በር ስደርስ የእኛ በሩ ሁለት ነው፣ አሳስቶ እንዲያመጣሽ፣ እኔ ወይ ስልክ አልመልስለትም እንዲያታስቢ አልኳት። ችግር የለውም፣ አሁን ይመጣል። እመጣለሁ እመጣለሁ አለሽ። እሱም ደሞ ደፋር እመጣለሁ ያውቀዋል። ኪሽ ነው። እኔ ደግሞ ይዛህ እንዲያመጣ ብዬ ሪከርድ አደርግለታለሁ። አሁን አንቺ ሪከርድ ስ ምታደረግለት ናሉ በአንቺ ነው የሚመራው። ወይስጠኒ ኧረ ተይ ኧረ ተይ የእናቴ ልጅ ተይ ተይ፣ እንደዚህ አትሆኚ። እንደዚህ እያመመሽ ያኔ ዝም ብዬ የምተኛ ይመስልሻል? ተኝ ነገ ትምህርት አለብሽ። ትምህርትና የሰው ህይወት አንድ ነው። እና ያለነው እኮ ሰው ቤት ነው። አያ ሰው ቤት በሆን ለምን ጥንቅር፣ አያ ካንስል ሀገር አከተኝ። ታህቴ ይበልጥብኛ። እንዲ የሰው ቤት እንጀራ፣ የሰው ቤት እንጀራ። ታህትሽ ባይበልጥብሽም አንቺ መጠንከር አለብሽ። አንድ ሰው አመም የሚባለው ቁጥር አንቺ አልቅሰሽ